ህይወት ትምህርት ቤት አላት፣ ዩኒቨርስቲ አላት፣ ኮሌጅ አላት። ታስገባችኋለች። አንዳንዶቻችሁ ትልቅ የህይወት ዩኒቨርስቲ ውስጥ ነው ያላችሁት። ከፈተና ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና፣ ይህኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደሞ አለ። የደስታ ቀን ደሞ አለ። ህይወት አሁን የምትማሪባቸው መንገዶች አሉ አይደል? በትምህርት ቤት በሃይ ስኩል እንማራለን ኮሌጅ ገብተን እንማራለን ዩኒቨርሲቲ ገብተን እንማራለን። ግን ደግሞ ህይወት፣ የምድር ኑሮ የራሷ ኮሌጅ አላት የራሷ ዩኒቨርሲቲ አላት። ዩኒቨርሲቲ ገባን እኛ አራት ኪሎ ነበርን። አራት ኪሎ አንድ አመት ትቆያለሽ ፕሪሜድ ይባላለን እና እነዚያን ትማሪያለሽ እነዚያን ትማሪያለሽ ታጠኛለሽ፣ ትፈተኛለሽ። ከዛ ደግሞ ክሊኒካል ይርስ ነበሩ ነበሩ። እያንዳንዱ ዩኒቨርሲቲ ውስጥ የምታልፊባቸው መንገዶች አሉ። ጥናት አለባቸው፣ ቁጭ ብለው ማደር አለባቸው። ፈተና ሲደርስ አይደለም በአንችም ኬዝ እንደዛ ብዙ ማጥናት አለ፣ ፔፐር መጻፍ አለ፣ መፈተን አለ፣ ፈተናውን ማለፍ አለ። በዛ ሁሉ ይታለፋል። መጨረሻ ግን የምትመጣ ቀናለች። ፈተናዎቹ ሁሉ አልቀው የሚታለፍበት መንገድ ሁሉ አልፎ ከዛ የግራጁዌሽን ቀን ትመጣለች፣ እና ተማሪው ግራጁዌት ያደረገ የደስታ ቀን ነች። ህይወትን ወደ ፈተና ውስጥ ትከትሻለች። ልክ ዩኒቨርሲቲ ገብተሽ እንደምትማሪ እንደዛው ህይወትን የምታዘጋጅልሽ ትምህርት ቤት አለ የምትገቢበት ኢንትራንስ አለው። ከዛ የተለያዩ ፈተናዎችን የምታይበት፣ የተለያዩ ጥናቶችን የምታጠኝበት። ጎበዝ ተማሪ ከሆንሽ ደግሞ አንድ ተማሪ ከሌላው የሚለየው ምንድን ነው? አንዳንዱ ዩኒቨርሲቲ ገብቶ ብዙ እውቀት ሳያገኝ ሊወጣ ይችላል። አንዳንዱ ግን አንብቦ ተምሮ ኖሌጅ ገንዘብ አድርጎ ይወጣል። እና የህይወት ፈተናዎች አሉ፣ ተከታታይ ፈተናዎች። እዛ ውስጥ ትገቢያለሽ፣ ትፈተኛለሽ ጥሩ ተማሪ ከሆንሽ ትማሪበታለሽ እና ብዙ እውቀት ታከማችበታለሽ። የህይወት ጥበብ፣ የህይወት እውቀት፣ ብስለት የምታገኝበት የህይወት ዩኒቨርስቲ ነው። እኔ በህይወት የተለያዩ መራፎች ላይ ኖርማል ዩኒቨርስቲዎች ገብቼ ወጥቻለሁ፣ በተለያየ ደረጃ ትልቁ ሜዲካል ስኩል ነው። ከዛ በላይ ደግሞ ሶስት ቦታ ገብቼ ወጥቻለሁ፣ ግን የህይወት ዩኒቨርስቲም ነበረኝ የህይወት ህይወት ያስተማረችኝ ትምህርት ቤት። ሳይኮሎጂ ስማር፣ ቴዎሎጂ ስማር፣ ትሮፒካል ሜዲሲን ስማር፣ ሜዲሲን እንዳለ ስማር ከተማርኳቸው የበለጠ ሌሰን ያገኘሁባቸው የህይወት ደግሞ ዩኒቨርስቲዎች ነበሩ። ሲሪየስ ኦፍ ቴስተስ ፈተናዎች፣ ፈተናዎች እያለፍሽ እያለፍሽ፣ አንዱ ፈተና ስታልፊው አንዱ ይመጣል፣ ተና ፈተና ስታልፊው አንዱ ይመጣል። ከዛ ታልፊ ታልፊ ታልፊና ከዛ ደግሞ ቀናለች። እነዚያ ፈተናዎች ደግሞ የሚያበቁበት ቀን አለ። ከእዛ ሌላ ፖስት ግራጅዌት ሊዘጋጅልሽ ይችላል። ሌላ ቀለል ያለ ደግሞ ግን አላት። ህይወት የራሷ ትምህርት ቤት አላት። የራሷ ፈተናዎች አሏት። የራሷ ፔፐር ጸሐፊ የምትልሽ አላት። የራሷ እችን ካላለፍሽ እችን ካልተፈተንሽ አታልፊም ብላ የምትሞግትሽ አላት። ጥሩ ተማሪ ከሆንሽ ትማሪበታለሽ። ጥሩ ተማሪ ካልሆንሽ ትወድቅበታለሽ፣ ፌል ታደርጊያለሽ እና ህይወት ዩኒቨርሲቲ አለት የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ ነው። ትጸኛለሽ በሚመጡት ፈተናዎች አትሸነፊም። ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጪ እራስሽ ተራግፊ።